የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽና የተሰጠው አቅጣጫ። ጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶት ሰሞኑን ሰፊ ውይይት ተካሂዷል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠ ሲሆን የሚመለከታቸውን ባለድርሻ አካላት ተሰብስቦ አወያይቷል። በውይይቱ ከተሳተፉት መካከል መካከል የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆችና ሌሎች ባለድርሻ አካላት ይገኙበታል። በጉዳዩ ላይ የተላለፉ ቁልፍ ውሳኔዎች መካከል በስብሰባው ላይ ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጿል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በደረጃው የሚከተሉት ውሳኔዎች እንደሚ እንዲሰጡ ተመላክቷል። አንደኛ፣ በህግ እንዲጠየቁ፣ ሁለተኛ፣ ማገገሚያ እንዲገቡና በምክር እንዲመለሱ ተብሏል። የፌዴሬሽኑ አቋም የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወስድ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። እዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወስድ አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑንም ገልጿል። ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። ፖሊስና ይንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ የሚያደርጉ ሲሆን የክለብ ባለቤቶች አሰልጣኞችን እና ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩም ተገልጿል። ማህበሩ አባላቱን በሙሉ መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን አገርንና እግር ኳስን የሚጎዳ ተግባር ለማጥፋት ጥሪ አቅርቧል። በዚህ ሂደት ንጹህ ለሆኑ ተጫዋቾች ከለላ ሊደረግላቸው እንደሚገባም አሳስቧል። ማበሩ ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋንና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራም አረጋግጧልም። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም መጀመሩ ተገለጸ። የኢትዮጵያ አየር መንገድ ለዓመታት ተቋርጦ የነበረውን ወደ ሁመራ አየር ማረፊያ የሚያደርገው በረራ ዛሬ ህዳር 10 ቀን 2018 ዓ ም ዳግም መጀመሩ ተገለጸም። በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት በዛሬው ዕለት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግቧልም። የበረራው መጀመር ኢንቨስትመንት በማነቃቃት ረገድ ትልቅ ሚና ይጫወታልም ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ የጎላ መሆኑን ተጠቁሟል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ያቀረቡ። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑም የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርቧል። ፓርቲዎቹ ህዳር ዘጠኝ ቀን 2018 ዓ ም በጻፉት የንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጣሮ እንዲሰጣቸው ጠይቋል። የኦሮሞ ፌዴራሊስት ኮንግረስ ቀመንበር ፕሮፌሰር መራራ ጉዲና ለቲክፓ ኢትዮጵያ እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁሟል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይ ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይቱ ሲጀመር እንደሚገልጹ ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ ለቲክፓ ኢትዮጵያ የተነጋገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ገልጸዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያ ነጥብ መሆኑን ጠቅሰው የመወያ ዝርዝር ነጥቦችን ግን ከመግለጽ ተቆጥቧል። ይህ የህዳር ዘጠኝ ቀን ሁለት ሺህ አስራ ስምንት ዓም የንወያይ ጥያቄ ደብዳቤ ከስድስት ዓመት በኋላ ኦነግ ያቀረበው ሪ መሆኑም ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆኑም ይህ የንወያ ጥያቄን ተከትሎ እስካሁን ከክልሉ መንግሥት የተሰጠ ምንም ምላሽ የለም ተብሏል።